ገፍተሽ ታያለች አንቺ እንዲያው እከታተላችኋለሁ በጣም ነው እከታተላችሁ እኔ ድሮ ድሮ እኔ እኔ ከዚህ በፊት ኢቢኤስ ድራማ ምናምን ነው አንድ ወር

እሷ አሁን መጨረሻ ተሰናብታ ልትሄድ ነው ትላለች፣ ልንለያይ ነው ትላለች። እናንተ ሁለን ተለያታቸው አ እንደ ሁለን እንደተለያይታቸው እኮ ነው ምንም አ የሁለት ቶሩ ጊዜ ራሱ ተለያዩቶሎ አይለያዩም እነሱ መቼም አይለያዩም። እንዴት ነሽ አለሽ፣ አለሁልሽ ዛሬ እኔ ቤት እንዴት ነሽ? ያልተጠበቀ ነገር ያልተጠበቀ ነገር

አንቺ ብሩክ እያወራ እኮ ማለት ነው። ተደብቀን መገናኘት ይበቀናል እያለ ነበር እኮ ተደብቀን መገናኘት ይበቀናልለነስለ ከካሜራ ጀርባ ይገናኛሉ። ጋይስ ለሙድያዙ አመለጥ

ወይዚ የሚበሉ እናንተ እግዚአብሔርን ትንሳት ሉ ቀችነኝ ማለት ነው። ተባርከሽ ቅር እግዚአብሔር ዘመንሽን ማውጣትሽን መግባትሽን ስትሄጂ ስትመጪ እግዚአብሔር ከአንቺ ጋር የሆነልሽ። ተባረኬ ያሰበሽው ነገር ያሳካልሽ። በቃ አለም ላይ ያሉ ለሁሉ የተራቡት አንቺ የተቸገሩት ለሁሉ በቃ እናት ሁኚ። አምላክን ፈልገሽ አትጪ። ተባርኪ ተባርኪሽ፣ ቅር የኔ ፍቅር የኔና እወድሻለሁ፣ አክብርሻለሁ፣ ሺ ዓመት ኑርልኝ። ሰው ሁሉ አንቺን አይቶ እንደዚህ አይቶ ይምድርሽ በቃ ምንድን እንድናለው ይሄ ሙሴ ሰዎቹ ከተራራ ሙሴ ሲወርዱ ማለት ነው። ሙሴ አንተን ፊትህን ማየት አልችልም እንዳለው የአንችን ፊትሽን ሰው አይቶ ተስፈረለሽ። ፊትሽ ምን ሆነሻ ተቀየርሽ? እኔ እናት ብለው አንቺ ለሁሉም ተባረኛ ጠፋብኝ፣ እና በቃ ተባርኪ ተባርከሽ ዘመንሽ ይባረክ።

ቤቱ ሞቅሞቅ እናደርጋል። እኔ ምርቃት አንኩ ይሄ የሰው የአለማዊ ሲሆን ማለት ነው። ማንም ይመጣል ሁንቲ ባረካት እግዚአብሔር ሲል ማለት ነው። ሁሉ ሮጦ ሮጦ ጠፋ። ስለዚህ እናንተ ብቻ አሁን እነዚህ ሀይሊና ብሩከ እና ያለ እያለ እኛ ደግሞ ወደ ሰይጣን ቦታ ነው የምንሄደው። እንመለስና ራሳችን ጠብቁ። ምንም ይሁን ምንም ይፈጠር፣ አታጭናንቅ። ራሳችን ፍሬ አድርጉ።

ኦኬ፣ አሜን የጌታ ሰው አለች። አሜን እንዳልሹ ለንቺ አሜን የሚያስብል ነገር ወደ ቤት እሺ፣ ተባረከሽ እንትኑን አታወልቂውም። ግልታ እዚህ ጋ ተባረኩ። የሰራችሁ ነገር ይባረክ የእጃችሁ ነገር